አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 12 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለትስ ጨምረዋል ወይስ ቀንሰዋል? የ17 ሀገራትን መረጃ ይዘናል እንዲሁም ከባንኮች መካከል በዛሬው ዕለት የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን የስምንት ሀገራትን መረጃ ይዘንላቸው ቀርበናል። ከሰሞኑ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ ወርዶና አሽቆልቁሎ በትላንትና ዕለት እንኳን አንድ አሜሪካ ዶላር እስከ 158 ብር ወርዶ የነበረ ቢሆንም በዛሬ ዕለት ግን በዚህ ሰዓት በዚህ ደቂቃ ከትላንቱ ከነበረበት በመጠኑ ቢሆን ጭማሪ ማድረጉን ተመልክተናል። እንዲሁም ሌሎች ሀገራቶች በመጠኑ የጨምሯሉ፣ የቀነሱም ሀገራቶች አሉ። የትኛው ሀገር ጨምሯል የሚሉትን ወደ እናንተ እንግዲህ በዝርዝር የምናደርስና የምናስደምጥ ይሆናል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በዛሬ ውእለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ከትላንቱ በመጠኑ ጭማሪ በማድረግ 162 ብር ከ06 ሳንቲም ሲመነዘር 100 የአሜሪካ ዶላር 16206 የኢትዮጵያ ብር ሲመነዘር እየዋለ እንደሚውል እንግዲህ ዌብሳይቱ አስነብቦናል ማለት ነው። እንግዲህ የሀዋላ ምንዛሬ የ17 ሀገራትን ካደረስኩኝ በኋላ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን ወደ እናንተ አደርሳለሁ። እስከ መጨረሻው ድረስ ተከታተሉ። በተለይ በባንክ የምትልኩ የቻናል ቤተሰቦች፣ ከየትኛውም ዓለም ጫፍ እስከ ጫፍ ሆናችሁ በኢትዮጵያ ንግድ ባንክም ሆነ በአዋሽ ባንክ ስትልኩ ከዕለታዊ የምንዛሬ ዋጋ ተመኑ ከ10 ብር ጀምሮ ጭማሪ ስላለው ይህንን ልትከታተሉና ልታውቁ ይገባል እላለሁ። ሌላው እንግዲህ ፓውንድ ስተርሊ ነው። በዛሬ 21 ፓውንድ ስተርሊን ስንመለከት 217 ብር ከ78 ሳንቲም ሲመነዘር 100 ፓውንድ ስተርሊን 21778 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬ 21 ዩሮን ስንመለከት 186 ብር ከ60 ሳንቲም ሲመነዘር 100 ዩሮ 18660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 117 ብር ከ65 ሳንቲም ሲመነዘር 100 የካናዳ ዶላር 11765 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬ ዕለትም አንድ የኩዌት ዲናርን ስንመለከት 524 ብር ከ95 ሳንቲም ሲመነዘር 100 የኩዌት ዲናር 52495 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የሳውዲ ሪያል ነው። በዛሬው ዕለት የኳተር ሪያልን መረጃ አልያዝንም። በነገው ዕለት የምናደርስ ይሆናል። በዛሬው ዕለት እንግዲህ ኳተርን አካባቢ ያላቸው በስንት ሲመነዘሩ አለ የሚለውን እንደ ወትሮ በኮመንት አስነብቡን እያልን በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 43 ብር ከ60 ሳንቲም ሲመነዘር አንደመቶ የሳውዲ ሪያል 4360 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 44 ብር ከ29 ሳንቲም ሲመነዘር 100 የዱባይ ድርሃም 4429 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት በዛሬ ዕለትም አንድ የኦማር ሪያል 422 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 42279 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 222 ብር ከ99 ሳንቲም ሲመነዘር 100 የጆርዳን ዲናር 22299 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለትም አንድ የባህሪን ዲናርን ስንመለከት 426 ብር ከ90 ሳንቲም ሲመነዘር 100 የባህሪን ዲናር 42690 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 102 ብር ከ90 ሳንቲም ሲመነዘር አንድ መቶ የአውስትራሊያ ዶላር 10290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ይዋን ነው። በዛሬ ሁለትም አንድ የቻይና ይዋንን ስንመለከት 22 ብር ከዘጠና ሳንቲም ሲመነዘር 100 የቻይና ዩዋን 2290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ የእስራኤል ሽቅል 47 ብር ከዘጠና ሳንቲም ሲመነዘር 100 የኢስራኤል ሽክል 4790 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው እለትም አንድ የስዊስ ፍራንክ 201 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 2105 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ አዋሽ ባንክ ዕለታዊ የምንዛሬ ዋጋ ተመንን ስንመለከት በዶላር ላይ እንዲሁም ሌሎች ገንዘቦች ላይ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላርን 147 ብር ከ09 ሳንቲም ገዝቶ 150 ብር ከ04 ሳንቲም እየሸጠ ይገኛል። ይህ ማለት እንግዲህ 147 ብር የአሜሪካ ዶላር ሲሆን እስከ 10 ብር ጉርሻ ሲኖረው አጠቃላይ ከውጭ ሆናችሁ ወደ ሀገር ውስጥ ስትልኩ የአንድ የአሜሪካ ዶላር ዋጋ ወደ 157 ብር አካባቢ ይሆናል ማለት ነው። ሌላው ዩሮ ነው። ዩሮን እንግዲህ 169 ብር ከ99 ሳንቲም ገዝቶ 173 ብር ከ39 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድ ስንመለከት 195 ብር ከ97 ሳንቲም ገዝቶ 199 ብር ከ89 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 175 ብር ከ20 ሳንቲም ገዝቶ 178 ብር ከ70 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ይገኛል። የዱባይ ደርሃምን ስንመለከት 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 105 ብር ከ57 ሳንቲም ገዝቶ 107 ብር ከ69 ሳንቲም እየሸጠ እንደሚገኝ ከአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመላይ ለማወቅ ችለናል ማለት ነው። እንግዲህ በዛሬው ዕለት በጧቱ ያለውን ዕለታዊ ምንዛሬ ዋጋ ተመን በባንክ እንዲሁም በጥቁር ገበያ መካከል ያለውን በንጽጽር ወደ እናንተ አድርሰናል ማለት ነው። ከሰሞኑ የጥቁር ገበያ እንግዲህ በከፍተኛ ሁኔታ እየወረደ ያለ ቢሆንም በዛሬው ዕለት በመጠኑም ቢሆን ጭማሪ ማሳየቱ እንግዲህ ሁላችንንም የሚያሳስብ ነገር ነው። ላለሁኝ ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ አድርጉ። እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረከቱ እንላለን።